በዚህ ቪዲዮ በዋናነት የምናየው የጣራ የቆርቆሮ አሰራር ምን ያክል እንደሚያስፈልግ ለማወቅና ለማየት ገበያ ላይ ያለው ኖርማል ቆርቆሮ ስፋቱ 90 ሳንቲም ሲሆን ቁመቱ ደግሞ 2 ሜትር ነው። ግን ለጣሪያ በትክክል ካሬው ስንሰራ ከላይ ከታች ከጎንና ጎን የሚደራረበው 90 ሳንቲሙ 80 ሳንቲም በማድረግ 2 ሜትሩ 1 ከ80 በማድረግ የቆርቆሮውን ካሬ ይሰራል ማለት ነው። ስለዚህ በዚህ እንደምታዩት 80 ሳንቲም ሲባዛ በአንድ ከ80 1 ነጥብ 44 ይመጣል ማለት ነው። ስለዚህ የጣሪያውን አጠቃላይ ካሬ ራምፑ ሲባዛ በውድዙ ተደርጎ ሲካፈል በአንድ ቆርቆሮ ካሬ ስናካፍለው የምን ያክል ቆርቆሮው እንደሚያስፈልገን ማወቅ እንችላለን ማለት ነው። ሌላኛው በኦፕሽንቱ የምናየው ደግሞ ዊድዞ አራት ሜትር ነበር አራት ሜትሩ በቆርቆሮ ሳይዝ በሰማንያ ሳንቲሙ ስናካፍለው አምስት ፒስ ይመጣልናል ራምፑ ደግሞ ስድስት ነጥብ አምስት ሁለት ነው እሱ ደግሞ በቁመቱ አንድ ከሰማንያ ስናካፍለው ሶስት ነጥብ ስድስት ሁለት ይመጣል ስለዚህ በሶስት ነጥብ ስድስት ሁለት አስራ ስምንት ፒስ ይመጣልና ስለዚህ አንደኛው በኤሪያ ሁለተኛው ደግሞ ትክክለኛ በቆርቆሮ ቢቀመጥ ስንት ይፈጃል በሚለው በሁለቱም ኦፕሽን ቼክ አድርገን የሚፈልገውን ቆርቆሮ ማወቅ ወይም ማግኘት እንችላለን መረዳት ያለብን ይህ አሰራር የሚያስፈልገው ለኖርማል ቆርቆሮ ብቻ ነው። ሌላኛው ግን የሚያስፈልገው ለዴክራ ወይንም ለሌሎች ቆርቆሮዎች፣ ሌላ አይነት አሰራር አለ። በሌላ ጊዜ እናያለን።